እዚህ ድረስ መተሽ በደንብ ሳናወራ እንዴት ነው የምትሄጂው? መስፍን በሩ ልቀቅልኝ። ምንድን ነው ያልሽው? በሩ ልቀቅልኝ አልኩህ አይደል? እንዴ ሰማ፣ እኔ ያደኩት ባባት እጅ ነው። የእናት እቅፍ ምን እንደሚመስል አላውቅም። እና እናንተ ደግሞ በተቃራኒው ያደጋችሁት በእናታችሁ እቅፍ ነው። ሀና ምን እያልሽ ነው? እናት ብትከሳም ብትጠቁርም መልካም ብትሆንም መጥፎ እናት ያው እናት ናት። ደግሞ እናት ካለው ሰው በላይ እድለኛ የለም። አሁን ግን ነገሩ የገባኝ መሰለኝ። እኔ ምንም አልገባኝም። ምንድን ነው? ሰላም ለማየ የሰሞኑን ልጆች ፊት ስለነሱኝ እባክሽ አስታርቂኝ ብላ ጠይቃች ነው አይደል? እመብርሃኑም ሰላምዬ እንደዛ አይደለም። እና በግድ ነው አስታርቂኝ አለችሽ? በፍጹም፣ እኔ ራሴ ነኝ ደግሞም ላስታርቃችሁ እኮ አይደለም። እና ምንድን ነው እያልሽ ነው ያለሽው? የቤተሰብ ግጭት ያን ያክል የከፋ ስላልሆነ በመሀል ሽማግሌ ላይ መግባት አያስፈልግም። ግን ደግሞ እናንተ እናታችሁን ከፍ ዝቅ አርጋችሁ ስትናገሩ ስላየው መሀል ለመግባት ተገደድኩ። እናት ምንም ብታደርግ ልትመሰገን እንጂ ልትሰደብ አይገባም። እንዴትም ብታስቡት እኮ ትክክል ናችሁ ሰላምዬ፣ ግን እባካችሁ ለእኔ ስትሉ ተስማሙ። እናታችሁ ይህን ያክል ምጥፎ ሴት አይደለች። እሱን ማኳየ ነው መናሴ እናንተ እኔ ለሁለተኛ ጊዜ ደምን እንድሰጥ መጠየቋ ሊያስመሰግናት እንጂ ሊያስወቅሳት አይገባም። ለምን ሲባል ምክንያቱም መልካም ሴት ስለሆነች የትኛውም እናት ለልጇ የምታደርገውን ነገር ነው ያደረገችው። ቆይ እናትነት ማለት ለወለዱት ልጅ ሲባል ሌላውን ልጅ መግደል ነው እንዴ? አጠላሽማ እንደዛ ማድረግ አልነበረባትም። እናታችሁን አታውቋትም ማለት ነው። መቶ ሺህ ብር ለአባቴ መታከሚያ የሰጠችኝ እኮ በጣም መልካም ሴት ስለሆነች ነው። ምን ቆይ እንዴት አየህ ምናሴ፣ መልካም ሰዎች እንዲህ ናቸው። አንዲት ስህተታቸው ጎልታ ክፉ ታደርጋቸዋለች። እየቀለች ነውና እናታችን በፍጹም ይናታደርግ እመብርሃን ምስክሬን፣ አሰላምዬ፣ እናታችሁ መቶ ሺህ ብር ስትሰጠኝ በምላሹ ከኔ ምንም ፈልግ አልነበረም። በጣም መልካም ሴት ስለሆነች ነው። አሁን ምንም ሳትሉ ተነሱ፣ ና ይቅርታ ጠይቋት፣ ተነሱ

ምቼ አያት እንግዲህ ከች ብለዋል ማለት ነው። ደስታቸውን ለመካፈል ወደ ወይዘሮ ሜላት ቤት መጥተዋል። ሀሴትዬ የኔ እልልት የምትታዘዘኝ የት አለች? በማለት እንግዲህ እንዲሁም ደግሞ ሀናን እቅፍ አድርገው ስመዋታል። ምክንያቱም ለረዥም ሰዓት እኔ መምጣትሽን ሰምቻለሁ፣ ግን ደግሞ ያልመጣሁት በጣም ስራ ስለነበረ ነው በማለት እንግዲህ አያቷ ሀና አያት ገልጻለች፣ ማለት ነው። ስለዚህ ደስ ብሏቸዋል። ሁሉም ተሰባስበዋል። ውጤቱ ታውቋል። ውጤቱ እንግዲህ የታወቀው ሀንቹ ልጅ እንደሆነች ነው ማለት ነው። ለዛ ነው እንግዲህ የወይዘሮ ሜላት እናት የመጣችው ማለት ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት በሰላማቸው ይብዛ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ይችላላችሁ። እጅግ በጣም አመሰግናለሁ። ቪዲዮውን በላይክ በማድረግ ጀምሩ። እንግዲህ ኖላዊ ተከታታይ ድራማ እጅግ በጣም አጓጊ የሆነ ፓርት ላይ ነው። ምክንያቱም እንግዲህ በባለፈው ምርመራ አድርገው ውጤት የሚጠብቁበት ፓርት ነው። ስለዚህ ክፍል አርባ ሰባት ነገ አስር ሰዓት ይለቀቃል፣ ጠብቁን በማለት እንግዲህ ያው ፔጃቸው ላይ አስቀምጠዋል ማለት ነው። ስለዚህ የወይዘሮ ሜላት እናት እንግዲህ ወደ ቤት ተከስተዋል። ምክንያቱም ትክክለኛ ልጃቸው ስለተገኘች እጅግ በጣም ደስ ብሏቸው ደስታቸውን ለመካፈል ወደ ቤት ጎራ ብለዋል። ወይዘሮ ሜላትም አሁን ላይ እውነቱን ስላወቀች ደስ ብሏታል። ስለዚህ የእሷ ልጅ ማነች፣ ሀሴት ነች ወይንስ ሀና ነች የሚለው ነገር እጅግ በጣም እንትን ብሏል ማለት ነው። ሀሴት እርግብ ነች ወይንስ ደግሞ ሀሴት ራሷ ሀና ነች እንግዲህ አያትም እንደ እንደ አቶ መስፍኔ የኔ ልጅ ወይንም ደግሞ የምትታዘዘኝ መልካሟ ልጅ ሁልጊዜ የምትበርልኝ ሀና ነች የምትመስለኝ እንጂ እርግ በፍጹም አደለችም በማለት እንግዲህ በመጀመሪያ ሀኒቾን ስላገኘቻት ሀኒቾን እቅፍ አድርጋ ስማ እንዴት ነች ልጄ? እንኳን ደህና መጣሽልኝ በማለት እንግዲህ ደሞ ኮ እኔን ነው የምትመስለው እያሉ እንግዲህ ደስ ብሏቸው ሲያቅፏቸው እንግዲህ ታየኝ ማለት ነው። ውድ ቻናል የቤተሰቦቼ በነገራችን ላይ ሁሉም ነገር ወይዘሮ ሜላት ነው እንጂ ፊቷን ያላዘሮቹ ሁሉም እሃና የእሷ ልጅ እንደሆነች በመልካም ስነ ምግባሯም ሁሉ ነገሯን የሚገልጽ ነገር ነው። ወይዘሮ ሜላትም እኮ በመጀመሪያ ሀና ወደዚህ ቤት በገባችበት ሰዓት ሁሉ ነገሯ ልጅን ሀሴት ነው የምትመስለው። ስነ ምግባሯ፣ አስተዳደጓ፣ ሁሉን ነገር እሽሽ ማለቷ፣ ትህትናዋ በቃ ብዙ ነገሮቿን ከሀሴት ጋር ይመሳሰላል በማለት በጣም ብዙ ነገሮችን እየተደመመች ነበረ። አሁን ላይ ግን ምን እርግብ መታ እንዴት አይኗን እንደጨፈነቻት ባላውቅም ማለት ነው። ስለዚህ አሁን ላይ የወይዘሮ ባዩሽ ሴራ እንግዲህ ሊጋለጥ በጣም ትንሽ ጊዜ ይቀረዋል። ምክንያቱም ትክክለኛ ልጇ ሀና መሆኗን አያቷም እንደዚሁ እየመሰከሩ ይገኛሉ። መስፉኔም እንደዚሁ ልጄ ሀና ነች እንጂ እርግብ አይደለችም፣ እንዲሁም ሰላምም ሀና ነች እንጂ እርግብ እህቴ ልትሆን አትችልም በማለት እንግዲህ ደምድማለች። ምናሴ ግን ሁለታቸውም ቢሆኑ እኔ ቀበላቸዋለሁ፣ ግን ደግሞ ከመጀመሪያው ሀና እህቴ ነች ብዬ ተቀብያታለሁ። ምርመረው ወጣም አልወጣም ስለምርመረው ቤተሰቦችን እንዲያረጋጋ ስለፈለግኩ እንጂ ለእኔ ምንም አይነት ለውጥ ነገር አያመጣም ብሏል። ምክንያቱም እህትነቷን አምኜ ከተቀበልኩ በጣም ቆይቻለሁ በሚል ሀሳብ ሰጥቷል። ሀና አሁን ላይ በጣም ብዙ ነገር ያሳስባታል። ምክንያቱም ይህ ነገር እንኳን ባይሆን ልጃቸው ራሱ ባልሆን በሆነ ነገር ከስራ እንድባረር አልፈልግም። ምክንያቱም አሁን ላይ ከነሱ ላይ ሁኜ የማገኘውን ብር ሌላ ጋር ሄጄ መስራት አልችልም። ክፍያም አላገኝም። እንዲሁም አባቴንም ማሳከም አልችልም እና ነገ ነገሮቹ ያልሆነ መስመር እንዲይዙ በፍጹም አልፈልግም እያለች እንግዲህ ለ ለአሴር ስታወረው ነበረ እንዲሁም ደግሞ የእነሱ ልጅ እንኳን ብሆን እንዴት ነው አባቴን ትቼ ከእነሱ ጋር ልሆን የሚችለው ብቻ ግን በጣም ብዙ ነገሮች ያስጨንቁኛል በማለት እንግዲህ ልክ እንደፈራችሁም አሁን ላይ ግን አባቷ ሌላ ህክምና አስፈልጎት ከዛ በላይ ወጭ እንደሚጠይቅ ነው እንግዲህ ዶክተሩ የተናገረው እና ይህን ነገር እንግዲህ እስካሁን ባለው ወይዘሮ ሜላ ትሸፍናላት ነበር። ከዚህ በኋላ ግን ነገሮቹ ስለሚበጠበጡ ወይንም ደግሞ ምናልባት እንግዲህ ወይዘሮ ባይሽ ተሳክቶላት የምርመራውን ውጤት ከቀየረችው ያው ሀናን ውሸታም ስለሚያደርጋት ያው ወይዘሮ ሜላት ደግሞ ላታምናት ትችላለች ማለት ነው። እና ከዛ ነገሮች የአባቷ ነገር እጅግ በጣም እያሳሰባት ይገኛል። እንግዲህ አቶ መስፉኒ እንዲሁም ደግሞ የሀና አያት የሆነችው እንግዲህ የወይዘሮ ሜላት እናትን በትክክል ይረዷታል ብዬ አስባለሁ። ከጎና ይቆማሉ። አቶ መስፍኔም ይሄን እጥረቷን አይቶ ከሰው ቤት እየሰራች ያሳደጋት አባቷን እንደምታሳክም ሲያቅ በእርግጠኝነት እሱ ራሱ ነገሮቹን ሊወጣላት ይችላል ብዬ አስባለሁ። ዶክተሩን ያስጨነቀው ነገር ምንድን ነው? እንደዚህ የተጨናነቀው ለምንድን ነው? ወይንስ ደግሞ የሕክምናውን ውጤት እንዲቀይረው ትእዛዝ ተሰጥቶታል ወይ? አሁንስ ሊቀይረው ስል ምንድን ነው ያስጨነቀው ነገር? እንግዲህ ሀኒቾ እንግዲህ ስለ ራሱ አንዳንድ ነገር ነግረው ነበር። ምክንያቱም የእነሱ የወይዘሮ ሚላት ልጅ እንደሆነች እና እንዲሁም ደግሞ የእሷን የሆነ ታሪኮች በሙሉ ሰርቃ እንዲሁም ደግሞ ልጃችሁ ነኝ በማለት በቴሌቪዥን ቀርባ የገባችው እርግብ ስህተት እንደሆነ እንግዲህ ሀና ለዶክተሩ ስትናገር ነበር። እሷ ግን እንግዲህ የህክምና ባለሙያ ስለሆነች ምክንያቱም እሷ ራሷ አጣርታ ትደርስበታለች ብሎ ፈርቶ ይሁን አሊያም ደግሞ እንግዲህ አሁን ያለችበት የሀና ጉዳይ አጨናንቆት ይሁን ብቻ ግን እጅግ በጣም ፈርቷል። ምክንያቱም ሀና የሰው ቤት እየሰራች ነው፣ አባቷን የምታሰክመው የምትንከባከበው፣ ከስራ በኋላ ቀጥታ ወደ አባቷ ጋር መታ ከአባቷ ጋር የምታድረው እንደገና ደግሞ ጠዋት ተነስታ ወደ ስራ ትሄዳለች፣ እና ብዙ ነገሮች አሉ ይሄን ነገር ራሱ እንዴት ነው የምትችለው? በማለት ብዙ ነገሮችን ሲናገር ነበር። በዚያ ላይ እንግዲህ ይህን ህክምና ውጤት ቀይረው ብላ እንግዲህ ወይዘሮ ባይሽ ምናልባት ከሱ ጋር ተነጋግራ ከሆነና ይሄን ነገር እንዴት ነው የምቀይረው እሷስ የእሷስ ልፋትስ የሃና ልፋትስ እንደዚህ እያደረገች ለምን የእሷን እውነት ልደብቅባት እችላለሁ የሚለው ነገር እጅግ በጣም ከብዶት ይገኛል ማለት ነው። ምክንያቱም የራሷ የሆነ አሳዳጊ አባቷ በዚያው በህክምና ላይ ነው ያለው እና ያን ሁሉ ስቃይ እያየ እንግዲህ በትርፍ ሰዓቷ ደግሞ የሰው ቤት ስላ እየሰራች በዚያ ላይ ደግሞ የህክምና ባለሙያ ሆና እዚህ ደረጃ ዝቅ ብላ ማለት ነው እየሰራች እንዴት ነው እኔ ስህተት የምሰራባት ብሎ እየተጨናነቀ ይገኛል። እንግዲህ ብር እንግዲህ ሊገዘው ይችላል ወይንስ ደግሞ ለእውነታ ሊቆም ሊችል ይሆናል የሚለው እንግዲህ አሳሳቢ ይሆናል። በእርግጠኝነት እንግዲህ ብር አሳስቶት እንግዲህ ብሩን መርጦ የሀናን ውሸት ሊደብቅ ይችላል። ግን ደግሞ ከጊዜ በኋላ ምናልባት ደግሞ ሊያወጣ ይችላል። አሊያም ደግሞ ሎሎላዊ አባቷ ደግሞ ሁሉን ነገር ሊነግረውም ይችላል። አይታወቅም ማለት ነው። ምክንያቱም እዚያው ያው ዶክተሩ እዚያው ስለሚሰራ ማለት ነው። እና ግን ስለ ሀና በጣም ተጨንቋል። እውነቱን እንደዚሁ ምርመራውን ውጤት እንደዚሁ ማሳወቅ አለብኝ ወይንስ ደግሞ ወይዘሮ ባዩሽ ያዘዘችኝን ነገር መፈጸም አለብኝ የሚለው እጅግ በጣም ከብዶት ይገኛል ማለት ነው። እና በስተመጨረሻም ውጭልኝ ነበር ያላት ስለ ሷ ሁሉንም ታሪክ ከነገረችው ከሰማ በኋላ መቋቋም ስላልቻለ በጣም ስለተናደደ ስለተሰማው ውጭልኝ ብሎ ነበር እንግዲህ ሀንችን ያስወጣ። ስለዚህ ሕክምናውን ይቀይረዋል ወይንስ አይቀይረውም? በእርግጠኝነት ይቀይረዋል ብዬ አስባለሁ ማለት ነው። ያው ድራማው በዚያ መልኩ ስለሚሄድ ሊቀይረው ይችላል ከጊዜ በኋላ ግን እውነቱን ሊያወጣላት ሊያግዛት ይችላል ብዬ አስባለሁ እና ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ሁላችንም በጉጉት ነው የምንጠብቀው። በክፍል አርባ ሰባት ነገ አስር ሰዓት ላይ ይለቀቃል። ሰዓት በጣም ይቀያይራሉ። በነገራችን ላይ አንዳንዴ የዘጠኝ ሰዓት ይለቁታል። አንዳንዴ የአስር ሰዓት አንዳንዴ ደግሞ አስራ አንድ ሰዓት ግን ደግሞ ያሳውቃሉ፣ ደግነቱ ማለት ነው። እና ውድ የቻናሌ ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘውላችሁ።